ላችሁ ለማታውቁትና ኢሜላችሁ ለጠፋባችሁ ይሄ ቪዲዮ ለእናንተ ነው። የቲክቶክ ኢሜላችሁ ሊሆን ይችላል፣ የፌስቡክ፣ የዩቱብ፣ እንደዚሁም የጉግል አድሰንስ ሊሆን ይችላል። የተለያዩ ኢሜላችሁ ለጠፋባችሁና ኢሜላችሁን ለማታውቁት ይህን ቪዲዮ ለእናንተ ነው ዛሬ እየላችሁ የመጣሁት። ሰላም ፋሚሊ፣ እንዴት ናችሁ? የተወደዳችሁ የተከበራችሁ፣ የኤርሚ የዩቱብ ተከታታዮች በሙሉ በአለም ዳርቻ ሰላማችሁ ብዛልኝ። ሶ ሰሞኑን ግን ትንሽ በጣም አስከፍታችሁኛል፣ በጣም አስደብራችሁኛል ሁላችሁም ይቅርታ ልጠይቁኝ ይገባል። ሰሞኑን ጠፍቼ የቴደ ነው ለምንድን ነው የጠፋኸው ብላችሁ አልጠይቃችሁ ለምን እንደሆነ በጣም ቅር ብሎኛል። ስለዚህ ሌላ የሚያዝናናችሁ ሌላ የሚመክራችሁ ሰው አግኝታችኋል መሰለኝ፣ ሳላውቀው ግን። ይቅርታ እንጠይቁኝ እፈልጋለሁ። ምክንያቱም ስጠፋ መፈለግ ነበረባችሁ። እንደ ወንድማችሁ አይደለሁም? እንዲህ ነው እንወድሃለን ምናምን የምትሉኝ ከአንገት በላይ ነው። ለማንኛውም ለቤት አዲስ የሆናችሁ ሰብስክራይብ እንደዚሁም የደውል ምልክቷን ትጫናላችሁ። የምለቃቸው አዝናኝ አዝናኝ ቪዲዮ እንደዚሁም የተለያዩ ፕራንኮች ያው ሰሞኑን ከፕራንኮ አለምራቅ ያልኩት ሁለት ስልክ ነበር የምጠቀመው፣ አንደኛው ስልክ ተበላሽቶብኝ ሊሰራ ሄዷል። ሲመጣ ተንኮላችንም ፕራንካችንም የሚቀጥል ይሆናል። እስከዛ የደውል ምልክቷን እየተጫናቸው የምለቃቸው የተለያዩ ቁም ነገሮች፣ የተለያዩ ፕራንኮች፣ የተለያዩ የምሰራቸው ቪዲዮዎች በጥቅሉ እናንተ ጋር እንዲደርሱ የደውል ምልክቷን መጫን እንዳይረሳ። እንደዚሁም ቪዲዮውን ስጀምሩ በላይክ ጀምሩት። ላይኩ በዛ ሲል በጣም ደስ ይለኛል። ስለዚህ ላይክ እያደረጋችሁ ቪዲዮውን ጀምሩ። ሀሳብ አስተያየታችሁን ደግሞ እንደዚሁም ኮሜን ሴክሽን ላይ ይጻፉልኝ። ስለ ዩቱብ ወይም የማታውቁት ነገር ግር ያላችሁ ነገር ደግሞ ካለ ኮሜን ሴክሽን ላይ ያሳውቁኝ፣ በቻልኩት አቅም እኔ አሳውቃችኋለሁኝ። እንደዚሁም የዩቱብ አከፋፈት በሁለት አይነት መንገድ ከፍቼ ዩቱብ የላይ ጭኛለሁኝ። ሶ አንደኛው ከሶስት ከአራት ቪዲዮ በኋላ ታገኝቷላችሁ። አንድኛውን ደግሞ ወደ ላይ ሳብ በማድረግ መጨረሻው አካባቢ ታገኝቷላችሁ። ቀለል ቀለል ባለ በሁለት አይነት መንገድ የዩቲዩብ አከፋፈት ጭኝላችኋለሁ። ዩቲዩብ ላልከፈታችሁ ዩቲዩብ እየከፈታችሁ ስሩ። ሰው ዛሬ ይዤላችሁ የመጣሁት ኢሜይላችሁን ለማታውቁት ነው። የዩቲዩብ ሊሆን ይችላል፣ የፌስቡክ ሊሆን ይችላል፣ እንደዚሁም የቲክቶክ ኢሜላችሁን፣ የተለያየ የጎግል፣ የፕላይ ስቶር ሁሉም የየራሱ ኢሜይል አለው። ያንን ለማታውቁት ይሄን ቪዲዮ ለእናንተ ነው ይዤላችሁ የመጣሁት። ያው እንደነገርኳችሁ ሰብስክራይብ በማድረግ ጀምሩ። እኔንም ይቅርታ ልጠይቁኝ ይገባል፣ አስከፍታችሁኛል። ይህን ሰሞን ስጠፋ የት ሄደ ነው ፍራንክ ለምንድን ነው ያው ስልኬ ስለተበላሸ ዛሬ ለእራሱ እንደዚሁ በጩኸት ነው፣ ትንሽ እየጮኸው ነው የማወራችሁ። ሶስት እንቻሉት። ድሮም ቀስ ብዬ አውርቼ አላውቅም። የዛሬው ደግሞ ያው ስልኬ እና እኔ ስለተራራቅን እየጮኸው ነው የማወራው። እሺ አሁን ወደ ፕሮሰሱ እንሄዳለን። ሰብስክራይብ ማድረግ እንዳይረሳ እንደይረሳ ወዳችኋለሁ። አሁን የእያንዳንዱን ኢሜል የት እንዳለ አሳያችኋለሁ። በመጀመሪያ ግን የዩቲዩብ ኢሜላችሁን ላሳያችሁ። ወደ ዩቲዩብ ቻናላችሁ በቀጥታ ተገባላችሁ፣ እዚህች ጋር ማለት ነው ከዛ እዚች ጋር አንድ ጊዜ ስትገቡ ወደ ውስጥ አንድ ጊዜ እንደገባን እዚ ከታች ፕሮፋይል ምልክታችሁ ትታያችኋለች። አንድ ጊዜ እዚች ከታች ግርጌላችሁ ማለት ነው። ቆይ በቀዩ ላስ ምርና ላሳያችሁ። እዚ ጋር ፕሮፋይላችሁ ጋር አንድ ጊዜ ትሄዳላችሁ። ከዛ እዚች ጋር ስዊች አካውንት የምትለው ትታያችኋለቻ። ይቺ ማለት ነው። ይቺ ይቺ በቀያ ካበብኩባት ይቺን ስዊች አካውንት አንድ ጊዜ ነካ ስታደርጉት ማለት ነው። እኔ እንዳላሳያችሁ ኢሜል ታዩብኛላችሁ፣ ግን አንድ ጊዜ ስትጫኑት ሁለት አካውንት ከሆነ ያላችሁ የሁለቱንም ስም ያመጣላችኋል። አንድ አካውንት ከሆነ ያለው የዛን ኢሜል የየሁለቱ የየራሱን ኢሜል ይጽፍላችኋል። ምክንያቱም በአንድ ኢሜል ሁለት አንካወት መክፈት አትችሉም። የዩቱቡን ማለት ነው። ስለዚህ እስዊች አካውንት የሚለውን ቆይ፣ እንደውም ችግር የለውም። ቆይ ላሳያችሁ። አዩላችሁ? አሁን የኔ ይታያችኋላ። ሶስት ኢሜል አለ፣ ሶስት ዩቱብ አለኝ። እዚ ጋ ልጅ ኤርሚ እናቱ የሚላለ፣ እዚ ጋ ደግሞ ኤርሚ ዩቱብ ሁለት የሚላለ ይሄኛው ትልቁ ቻናሌ ነው፣ ኤርሚ ሳቅ ምንጭ የሚለው ማለት ነው። እናንተን የምጠቀምበት ለእናንተ ማሳይበት ማለት ነው። ሶ ስለዚህ የየራሱ ኢሜል የሶስቱ፣ አሁን የተለያየ ኢሜል አለኝ። የዚህ የሶስቱ የምታወጥ የዚህን ኢሜል እስክሪንሾት አርጋችሁ ትይዛላችሁ። ኤርሚ ሳቅ ምንጭ የሚለው ሌላ ነው ኢሜሉ። ኤርሚቱ ሁለት የሚለው ሌላ ነው ኢሜሉ እንደዚሁም ልጅ ኤርሚ እናቱ የሚለው ኢሜሉ ሌላ ነው። ሶ የሶስቱንም ኢሜል እስክሪን ሾት አድርጋችሁ እንዳይጠፋችሁ ትይዛላችሁ። ኢሜል ስትባሉ ይህንን ኢሜል ነው አስገብታችሁ። ወደ ሌላ ቻናል እንኳን መገልበጥ ስትፈልጉ፣ ከስልክ ወደ ስልክ ዩቱባችሁን መገልበጥ ስትፈልጉ ይህንን ኢሜል ይዛችሁ ነው የምትገለብጡት። ሶ ሁለተኛ የቲክቶክን ላሳያችሁ። ይ እዚህ ፕሮፋይላችሁ ጋር አንድ ጊዜ ትሄዳላችሁ ከዛ እዚች ጋር ትታያችኋለች። ይቺ ሶስት መስመሯ አንድ ጊዜ እዚች ጋር ይቺ ሶስት ነጥቧት መስመሯ ትታያችኋለች። በቀይ አከበብኩባት እሷን አንድ ጊዜ ክሊክ ታደርጋላችሁ። ከዛ እንደዚህ ያመጣላችኋል። አራት ማለት ነው ቲክቶክ ስቱዲዮ ፓላንስ ማይ ኩን አታች ሴቲንግ ኤንድ ፕራይቬሲ የሚለውን እነካለን። እዚች ጋር ማለት ነው የመጨረሻውን ፓርት ሴቲንግ ኤንድ ፕራይቬሲ የሚለውን አንድ ጊዜ ክሊክ እናደርጋለን። ከዛ እዚህ ጋር እንደዚህ ሲያመጣላችሁ የመጀመሪያዋ ፓርቲች ትታያችኋለች፣ አካውንት የምትለዋ። አካውንት የምትለዋን አንድ ጊዜ ክሊክ ታደርጋላችሁ። እንደዚህ ልክ ሲመጣላችሁ በዚሁ አጋጣሚ ፓስዋርዳችሁም የቲክቶካችሁን ማወቅ ለምትፈልጉ እዚህ ጋር አካውንት ይኸኛው ኢሜይላችሁ ነው። ፓስዋርዳችሁን ለምትፈልጉ ደግሞ ይኸውላችሁ ፓስዋርድ የሚለውን ማለት ነው። እዚህ ጋር አንድ ጊዜ እንገባለን ከዛ ቲክቶክ ኢሜይላችሁ ተመልከቱ ይሄን አሁን እዚህ ጋር መጣለኝ የኔ ኢሜይል እዚህ ጋር ነው እንደዚህ ነው ማለት ነው የእናንተንም እንደዚህ ነው የሚያመጣላችሁ የቲክቶክ ኢሜይላችሁ ይሄ ነው ማለት ነው ሁለተኛ ደግሞ የቲክቶክ እና የፌስቡክ አንድ ነው ማለት ይሄ ካላችሁ የሁለቱ አንድ ነው ይሄኛው ኢሜይል ካላችሁ የፌስቡካችሁ እና የቲክቶክ አንድ ነው የሚሉ የሚለያየው የዩቱብ ነው ሶ ሁለተኛ ደግሞ ወዴት ነው የጉግል ማንኛውም ኢሜላችሁ ደግሞ አንድ ሊሆን ይችላል። ሶ እዚህ ፕላይ ስቶር የሚለው ላይ አንድ ጊዜ ትሄዳላችሁ። ፕላይ ስቶር የሚለው ይታያችኋል። አንድ ጊዜ ክሊክ ታደርጋላችሁ። አንድ ይጠበቁ። ከዛ እዚህ ጋር ብዙዎቻችሁ የማታገናዘቡት ነገር አለ። የሁሉንም ኢሜይል የምታገኙት ማለት ኢሜላችሁን በብዛት የምታገኙበትን ቦታ ልጠቁሟችሁ። ይቺ ትታያችኋለች። እዚች ጋር አንድ ጊዜ ነበር ተሆኖ ነው። ይቺኛ አሁን የከበብኩ ባታ አያችኋት የፕሮፋይል ምልክት እዚህ ጋ አንድ ጊዜ ጠቀስ ስታደርጉት ኢሜላችሁን ታገኙታላችሁ። ሶ ኢሜላችሁን በቀላሉ ማግኘት ትችላላችሁ፣ ብዙ መሄድ ሳይጠበቅባችሁ፣ ፕላይ ስቶር ላይ በመግባት እዚች በቀይ ያከበብኩባት መስመር ላይ በመሄድ እዚች ጋር መጠቀም ትችላላችሁ ማለት ነው። ሶ እዚች ናት በቃ ዋናው የቲክቶክ እና የፌስቡክ ሚና የምትጫወተው እንደዚሁም የዩቱቡ የአንደኛውን ኢሜል ማግኘት የምትችሉት በብዛት የሚጠቅማችሁ ትክክለኛው ኢሜል ይሄ ነው። እሺ ያኛው አሁን ያሳይኋችሁ ቲክቶክ ዩቱብ ላይ ያሳይኋችሁ ኢሜል እዚህ ጋር ከሶስቱ ያሳየኋችሁ ሁለቱ ከራሳቸው የምትሰጡት ኢሜል ነው። በምትከፍቱ ሰዓት የሚሰጣችው ኢሜል ግን እዚህ ጋ ለራሱ አንድ ኢሜል አለ። የፌስቡካችሁም የቲክቶካችሁም የጎግሉም የፕላይስቶርም የተያያዘ አንድ ኢሜል አለ። ስለዚህ ኢሜላችሁን ሁላችሁም ማወቅ ስትፈልጉ ፕላይ ስቶር ላይ ትሄዱና ፕላይ ስቶር ላይ ትገባላችሁ። ከዛ እዚች ጋር የፕሮፋይል ምልክቷን አንድ ጊዜ ትጫናላችሁ። እዚች ጋር አንድ ጊዜ የፕሮፋይል ምልክቷን ስትጫኑ ኢሜይላችሁን ታገኙታላችሁ በቀላሉ ማለት ነው። ሶ ስለዚህ ገብቷችኋል ብዬ አስባለሁ። ያልገባችሁ ነገር ካለ ኮሜንት ላይ አሳውቁኝ፣ ችግር የለውም። በቻልኩት አቅም እኔ ያስረዳችኋለሁ። ውድ ፋሚሊዎቼ ያው እንደተለመደው ሰብስክራይብ ማድረግ እንዳይረሳ፣ እንደዚሁም የደውል ምልክቷን ተጫኑ። ሰሞኑንም ደግሞ ስለጠፋው እስኪ ሼር አድርጉት ለአምስት ሰው ለአስር ሰው ሼር አድርጉልኝ። ሰሞኑን ስለጠፋሁኝ ትንሽ አካውንት ይቀዝቅዟል። አንደኛው ስልክ የተበላሽቶብኝ ነው። አሁን ሊሰራ ይሄዷል። ሲመጣ ፕራንካችንም ተንኮላችንም ተንከሲስነታችንም ይቀጥላል ማለት ነው። ውድ ፋሚሊዎች እወዳችኋለሁ፣ አከብራችኋለሁ። ላይክ ማድረግ እንዳይረሳ፣ ሰብስክራይብ በተለይ አድርጉሽ። አስራ ሁለት ሺ ገብተናል። በጣም አመሰግናለሁ። ከዚህም በላይ ደግሞ እንደመሄድ ተስፋ አለኝ። እናንተን እና እወዳችኋለሁ። መልካም ቆይታ